የበገና አገልግሎት በኢትዮጵያ ቤተ ክርስቲያን እንደ ሌሎች የሀገራችን ጥልቅ ብሔራዊ የታሪክ ሀብቶችና በታሪክም ከእስራኤል ቀጥሎ የኢትዮጵያ ቤተ ክርስቲያን ብቸኛና ጥንታዊ የዜማ መሳሪያ፣ ጥንታዊ ይዘቱን የጠበቀ የሀገር ሀብት እንደመሆኑ መጠን ሁለት አይነት ትርጉም አለው እርሱም ሰዋሰዋዊ ትርጉምና ሥነ ቃላዊ ትርጉም ይባላሉ። የበገና ሰዋሰዋዊ ትርጉም በገና የሚለው ስምና በገነ የሚለው ግስ በተለያዩ መዝገብ ቃላትና የቋንቋ ሊቃውንት ተተርጉሞ እናገኛለን። ለምሳሌ አለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋሰው ወግስ ወመዝገብ ቃላት አዲስ በሚል መጽሐፋቸው በሁለት መልኩ ማለት እንዲህ ብለው ተርጉመውታል። በገና በኢብራይስጥ ናጌን ይባላል ካሉ በኋላ ሲተረጉሙት ነዘረ፣ መታ፣ ደረደረ ማለት ነው። ሲጠብቅ ግን ነደደ፣ ተቆጣ ያሰኛል ብለዋል። በገና በቁሙ መዝሙር ማለት ነው ብለውም ፈተውታል። ዐለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋሰው ወግስ ወመዝገብ ቃላት አዲስ አባ ዮሐንስ ገብረ እግዚአብሔር የትግረኛ መዝገብ ቃላት ላይ በተባለ መጽሐፋቸው በገናን በቁሙ በገና ብለው ተርጉመውታል። አባ ዮሐንስ ገብረ እግዚአብሔር ትግረኛ የአማርኛ መዝገብ ቃላት ላይ በ1948 አስመራ ከሳቴ ብርሃን ተሰማ የአማርኛ መዝገበ ቃላት በተሰኘ መጽሐፋቸው እንዲህ አይነት ትርጉም ሰጥተውታል። በገና በአስር አውታር ጅማት በገናን ሠራ፣ ቃኘ፣ ደረደረ ድምፅን እያጣራ እያጣቀሰ እየሰነዘረ በገናን በገነ ካሉ በኋላ በገነኛ የሚለው ደግሞ በገናን የሚመታ በገናን የሚያውቅ ደርዳሪ ማለት ነው ብለው ተርጉመውታል። የበገና ሥነ ቃላዊ ትርጉም በገነ አደረቀ፣ አቃጠለ፣ አነደደ ማለት ነው። በገናም ከዚህ የሚመጣ ስም ነው። የዚህ ትርጉም ማግኘት ዋና ምክንያት ሁሉም ነገር የበገና ሁለገብ ሰውነት በደረቅ ነገሮች ማለትም በደረቅ እንጨትና በደረቅ ቆዳ እንዲሁም በደረቅ ጅማት የሚሰራ ወይም የሚዘጋጅ ስለሆነ በገና ተባለ ተብሎ ተተርጉሟል። በገና በእና ገና በመነጣጠል የሚያስገኘው ትርጉም በመጠቀም በገና በዓል ወይም በገና ወቅት የሚደረደር የምስጋና መሳሪያ ስለሆነ በገና ተባለ ተብሎ ይተረጎማል። በገና በገነ ማለት ደረደረ ማለት ነው። ስለሆነም በገና ማለት ድርደራ፣ ምስጋና፣ መዝሙር ማለት ነው።